ሰላሙ አለይኩም ወረህመቱላሂ ወበረካቱህ። ወአለይኩም ሰላም። እኔ ቁርዓን መማር ጀምሬ ኧረ በዐል እኔ ግራ ገባኝ እኮ የሆነ ሳልል ያቆምኩት ምን ወላሂ ምን እንዳስቆመኝ አላውቅም። እስካሁን እንዴት ናችሁ? አለሁ አልሐምዱሊላህ ረቢል አለሚን እኔ በጣም ደህና ነኝ። ዛሬ አንድ ነገር እነግራችሁ፣ ወላሂ አንድ ነገር እነግራችሁ። ያው ድክመቴን ልነግራችሁ ነው። በጣም ደካማ ነኝ። ደካማ ነኝ ስላችሁ አንድ ነገር ጀምርና ያን ነገር ሳል ወይ ወደኋላ ኋላ ላለው ወይ የሆነ ነገር አደርጋለሁ። ወላ ግራ ገባኝ፣ ወላ ምሬ ነው። እስኪ እስኪ ከቻላችሁ እርዱኝ፣ ምን እንደምታደርጉ ንገራችሁ። እኔ ቁርዓን መማር ጀምሬ ቁርዓን መቅራት ኦልሬዲ ከአሊፍ ተያልፍ መማር ጀምሬ ሰው የሆነ ሳለ ያቆምኩት ወላ ያቆምኩት ምን እንዳስቆመኝ አላውቅም እስካሁን። ሰው እባካችሁ፣ ከቻላችሁ ዩቲዩብም ሊሆን ይችላል፣ ወይም ደግሞ ኦንላይን ትምህርት ቤቶችም ሊሆኑ ይችላሉ ሰው ብቻ የሆነ ነገር ሜንሽን አርጉኝ፣ ምን ማድረግ እንዳለብኝ እንዴት መማር እንዳለብኝ ማንበብ ያለብኝ መጽሐፍም ካለ ጀስት ቴልሚ፣ ሰምተኝ፣ ሜንሽን አድርጉኝ፣ የባካችሁ ረባ። እኔ ግራ አገባኝ እኮ። ምን ይሻል? ምን ይባላል? ያው ይኸው ምን ይባላል? እስቲ እፈልጋለሁ፣ መማር እፈልጋለሁ፣ ማወቅ እፈልጋለሁ፣ ነገር በደንብ ውስጡ ጠልቅ የገብች ነገሮችን በደንብ አንደርስተን ማድረግ እፈልጋለሁ፣ ግን አልቻልኩም። ምክንያቱም ደግሞ ሰነፍ ስለሆኑ ሰው፣ ባካችሁ እስኪ እርዱኝ፣ እርዱኝ ባካችሁ፣ ኧረ በአላህ እርዱኝ። አላሁ አክበር።